አይዟችሁ፣ አትፈሩ፣ አንደበታችሁ አይፍራ። እመቤታችን ቤዛ ናት። እንዲህ ሰው እንኳ ጋሻ ታወጥ የለም በየግርግዳው ላይ፣ ለምን ማለት ነው? ያ ጋሻ ጋሻ እኮ መከታ ነው። የሚወረወረውን ጦር እንዲመልስ አይደለም እንዴ? ታዲያ እመቤታችንም ጋሻችን ናት፣ መከታችን ናት፣ ቤዛችን ናት። የክርስቶስ ቤዛነት በደሙ በእሱ ሞት ያለ እሱ ሞት እኛ አንድንም በእሱ ሞት ነዳን ነው። ሞትን በሞቱ አሸንፎ በትንሣኤው መቃብርን ድል ነስቶ ኃያል ሆኖ ተነሳ ነው የምንለው የእሱ ቤዛነት። ሌት ያለ ነው ደግሞ የእሷ ቤዛነት የሚወረወረውን ከዲያብሎስ ከዲያብሎስ የሚወረወረውን ጦር መላሽ ትመልሰዋለች። የፈለገውን ቀስት ቢወረውር በእኛ ላይ አርፍም ጋሻችን እመቤታችን ትመልሰዋለች። ታዲያ ቤዛዊት ዓለም ቅድስተ ቅዱሳን እመቤታችን ማርያም ሁልጊዜ ትወዷታላችሁ፣ ትዘምራላችሁ፣ ታመሰግማታላችሁ። ዘምሯት አሁን አይጠገብም የእሷ መመቻችን ናት። ከሁሉም በላይ አዎ፣ መመቻችን። በእሷ በኩል የመጣ ጉዳይ ምን ዋዛ የለም፣ በእሷ ድርድር የለም። በልጇ በኢየሱስ ክርስቶስና በእመቤታችን በቅዱሳን ሰማዕታትም ቢሆን ድርድር የለንም እኛ። ያው የእግዚአብሔር አገልጋዮች ናቸው ለሃይማኖታቸው የሞቱ ናቸው። እንወዳቸዋለን፣ ያማልዱናል፣ የተሰጣቸውን ክብር እናውቃለን። አዎ ለእመቤታችንማ እሱ የሰጣትን እሱ ያውቃል። ብዙ ነው። ውሃ በተነግረ መለኮተ ወልኪ፣ ሁልጊዜ ነው የምጠቅሳት ውሃ በተነግረ መለኮተ ወልኪ እየ ነገር ክብርኪ የልጅሽ መለኮት የመለኮቱ ሥራ በተነገረበት ሁሉ የአንቺን ታሪክ ይነገራል፣ ነው ያላት አባ ጊዮርጊስ። እውነት ነው። መለኮትን በማህፀኗ ዘጠኝ ወር ከአምስት ቀን በድንግልና ጸንሳ ተሸክማ በድንግልና ወልዳለች። ያ ምስጢር በእሷ ነው። የምስጢር የእግዚአብሔር የምስጢር ጓዳ እመቤታችን ናት። ታንክና መድፍ አንባርክም እኛ ታንኩን መድፉን አራት ማዕዘን ባርኮ አንባርክም እኛ። የሃይማኖት ሰው ታንክ ባርኮ ሂዱና ሰዎቹን ግደሉ አይልም። የምኒልክ ሐውልት ይፍረስ ተብሎ ተጠይቋል። ከእኛ ውስጥ በመነጨ ፈተና የተፈጠረ ፈተና ነው። የለም ከእኛ ከቤተ ክርስቲያን የወጣ ፈተና ነው። የሻሸመኔ ግድያ ከእኛ ውስጥ የበቀለ ከኛ ውስጥ የወጣ በይቅርታ ተስማምተዋል። አሁን ትምህርቱ አይቀርም። ምን ይደረግታለን? ሰዎች ታስረዋል። አሁንም ሰዎች አልጋ ላይ ብለዋል። አካላቸው እንኳን የሚልሱት የሚቀብሱት አትተውለዋል። ትምህርቱ አይቀርም አይቀርብም። አሁን ለወቅሳቸው አይደለም። አሁን ይቅርታ ጠይቀው ለኛ ተመልሰዋል። አባቶቻችን ግን ትምህርቱ አይቀርም። የነዚህ ደማቂ የፈሰሱት እንመሰክርላቸዋለን። መሞታቸው እና ያየነው እንጂ እነሱ ለክብረ አክሊል በቅተዋል። ቅዱስ ጴጥሮስን ጳውሎስን መስለዋል እኮ እነሱ ለሃይማኖታቸው። ሌላው ፍለጋ ላይ ነው። ቤተክርስቲያኑ ሲሰርቁ አይደለም ሲገ፣ ሲቀጥፉ አይደለም። የተገደሉት ለሃይማኖት ነው ለሃይማኖታቸው አይቀርም ትምህርቱ አይቀርም። አዎ ታርቀን ስራችንን ብንጀምርም የሞቱ ሰዎች ልመሰክርላቸው ይገባል። የ21ኛው መቶ ክፍለ ዘመን ሰማይታት ናቸው። ቤተ ክርስቲያን የውስጥ ጠላቶች ናቸው። ሐዋርያት ሳይሆኑ ሐዋርያትን የሚሉ ሐዋርያትን ካባ ደርበው ውሸት የሚሰሩ ሐሰት የሚሰሩ የገዳይ ልጆች በሃይማኖት በመንግስት ሽፋን ሃይማኖት በተዋይዶ ለመጉዳት የተዘጋጁ ሰዎች አሉ እኮ የሚገርም ነገር ስልጣኑን አግኝተው ኦርቶዶክስን ለመውጋት የተዘጋጀ የመንግስት አዋጅ አይደለም። መንግስት ኦርቶዶክስን አጥፉልኝ አላለም። ተጠግተው ግን መንግስት ስራ ሰጥቷቸው በኃላፊነታቸው ውስጥ ያሉት ገለልተኛ እያደረጉን ነው። እኛን ካሳን ስንስጣችሁ ተብሏል። ስድስት ኪሎ ያለው ስድስት ኪሎ ደሙ በደም የተጻፈውን አንብባችሁን ማለት በታክሲ መሽከርከር ብቻ እኮ አይደለም። የደም ጽሑፍ ነው። እዛ ውስጥ ያለው የብዙ ሰማዕታት ደም እንዲሁ ነው ኢትዮጵያን ያቆሟት። ደማቸውን አፍስሰው ነው አጥንታቸውን ከስክሰው ነው ለነጻነታቸው ታግለው ነው። የአቡነ ጴጥሮስ ሐውልት ትውልዱ እንዳያየው የቀድሞ መንግስት፣ በፊት የነበረው መንግስት፣ አሁንም ያለው መንግስት አፍር ተውሎ ጠይቋል። ከፍተኛ ካሳን ስጣቸው። ካሳና ብር አይጣጣምን አይመጣጠምም። ደማቸውን እያነበብን መኖር ነው የሚሻለው። አዎ የተቀደሰ ዘመቻ ማን ላይ ኢትዮጵያውያንን ለመግደል ለምትሄዱት የምትሄዱት ይቅናችሁ ያለ ቁልፍ የያዘ ሰው ይሄን ይላል የመንግስተ ሰማያት ቁልፍ የያዘ ሰው ይሄን ይላል የውሸት ምልክት ነው ቁልፉ አለመኖሩን የሚያሳይ እኮ የተቀደሰ ዘመቻ ኢትዮጵያውያኑን ለማጥፋት አዎ